ሰላም እንዴናችሁ ውድ ቻናል ቤተሰቦች፣ ለዛሬ ያረስኩላችሁ ቪዲዮ የብሎወር እጄታ እንደዚህ ሲበላሽብን ወይ ደግሞ አልሰራም ብሎ ሲመጣ እንዴት መቀየር እንደምንችል በዚህ ቪዲዮ እናያለን ለማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ለቻሉ አዲስ ናችሁ ልጆች አላን በመቀላቀል በሰሙን እንችላላችሁ ቪዲዮታችሁ ኮድራችሁ ላይክ ሼር ማድረግ እንዳትረሱ ሀሳብ አስተካክሎ ደሞ ኮሜንት ላይ አስቀምጡልኝ በቀጥታ ወደ ቪዲዮ ልግባ ለዛሬ ያረስኩላችሁ እንግዲህ ይሄ ብሎወር እጄታው እዚህ ጋር እንደምትመለከቱት ቀልጧል ወይ ደግሞ እዚህ ጋር እንደምታዩት የተወሰነ ወረጉን ተጣሟል በእርግጥ እዚጋ ጋር እኔ ምሰራለ ደግሞ ማሳያቹ እጀታ ይሰራል። እንደዚህም ሆኖ ይሄኛው ይሰራል፣ ግን የተፈለገው አዲስ መቀየር ስለፈለጉ አዲስ ቀይር ልስላሉ አዲስ እንዲህ እናያለን ማለት ነው። ይሄኛው እንደሚሰራ እዚጋ ጋር ቼክ። ብዙ ጊዜ ግን እናንተ ያው እጀታዎቹን የምትቀይሩት በምን ምክንያት ላይ የእጀታው በልሽት ምን ሲሆን ነው ለሚለው ብዙ ጊዜ እጀታዎች ሲበላሹ ንፋስ ብቻ ነው የሚያወጡት፣ ሙቀት አያወጣም፣ ሙቀት አይሰጠም። ነፋስ ብቻ ነው የሚሰጠው። አንዳንድ ጊዜ ግን እዚህ ውስጥ ኮንታክት ካደረገ ውስጥ ያለው ሽቦ ተቃጥሎ ማለት ነው። ተቃጥሎም እርስ በርስ ኮንታክት ካደረገም ሊመልስብን ስለሚችል እስ ብሎ እራሱ አልበራም ሊላቸው ይችላል። ፊውዝም ሊያቃጥልባቸው ይችላል። ጸጥ ጸጥ ሊል ይችላል ማለትም ስለዚህ፣ የሽቦውም እርስ በርስ ሲገናኝ ሾርት ያደርግና ፊውዝ ያቃጥልባቸዋል። ፊውዝን ሌላ ፊውዝ ትቀይራላቸው። በተጨማሪም እጄታንም ትቀይራላቸው ማለት ነው። ግን ብዙ ጊዜ ግን እጄታው ብዙ ጊዜ የሚባላቸው ሙቀት አያወጣም ንፋስ ብቻ ነው የሚያወጣ፣ ማለት ነው። የዚህኛውን ግን እንደሚሰራ ስቼክ እናድርገው እዚጋ እናብራው እና ይሄው እዚጋ እንደምታዩት ሙቀቱ በስነስርዓት እየቆጠረልን ነው። ይው እንደምናየው ሙቀቱ ይው እዚጋ ይጨምራል። እንደምታዩት ንፋሱም ይሰራል፣ ምንም ችግር የለም። ንፋሱም አለ ሙቀቱም አለ። ዞሮ ዞሮ ንፋሱም ሙቀቱም በደንብ ነው ያለው። ይው እዚጋ እንደምናየው ያው ንፋሱም ሙቀቱም አለ። በእርግጥ ግን ኦረዲ እጀታው በጣም አርጅቷል ወይ ደሞ ተጎርቷል፣ ብሎ ሌላ አዲስ መቀየር ነው የፈለገው እንጂ አልሰራም ብሎ አይደለም ማለት ነው። ስለዚህ እናንተ ግን አልሰራም ቢላችሁም እንዴት መቀየር እንደምችሉ እንግዲህ በዚህ ቪዲዮ እናያለን ማለት ነው። በመጀመሪያ ደረጃ አዲስ ለመቀየር የሚያስፈልገን ነገሮች ምንድን ናቸው? አንደኛ ብሎሩ ለመፍታት የምንጠቀምበት ያው መፍቻ ያስፈልገናል ማለት ነው። ሁለተኛ የምንቀይረው አዲሱ እጀታ ወይ ደግሞ ሙቀት የሚሰጠልን ማለት ነው። ይሄም ሁለተኛ ላይ ያስፈልጋችኋል ማለት ነው። በሶስተኛ ደረጃነት ግሉ የምንለው ማጣበቂያ ማለት ነው። እዚህ ጋር የንፋሱን ወደ ውጭ እንዳያወጣ የምናጣበቅበት ግሉም ያስፈልገናል ማለት ነው። ስለዚህ እነዚህን ካሟለን በቀጥታም ፈተን መስራት እንችላለን። አብራችሁ በመጀመሪያ ደረጃ ብሎወሩ መፍታት የሚጠበቅብን የተወሰነ ቀዝቀዝ ይበልና ከዛ በኋላ ሙሉ ዙሪያውን እንደዚህ አድርገን ከጎን ያሉትን ብሎኖች እንፈታቸዋለን ማለት ነው። እንግዲህ በእንደዚህ መሰረት ሙሉ ብሎኖቹን ፈተናል። በእንደዚህ መሰረት ብሎኖቹን ከፈተን በኋላ ምንድነው የምናደርገው? ይሄ የላኛውን እናነሳዋለን ማለት ነው። የላኛውን ነው እዚጋ ያለውን ማውጣት የሚጠበቅባችሁ። በእንደዚህ መሰረት ካወጣን በኋላ እዚህ ጋር ውስጥ ላይ አምስት ገመዶች ታገኛላችሁ ማለት ነው የዚህ የብሎሩ የእጀታው እዚች ውስጥ ማለት ነው አምስት ገመዶች ይኖሩታል። ዞሮ ዞሮ እነዚን አምስት ገመዶች ማላቀቅ ይጠበቅብናል ማለት ነው። እዚህ ጋር መጀመሪያ የነፋሱን ይሄንን ከዚህ ላይ እናነሳዋለን። ከዛ በመቀጠል እዚህ ጋር የምታዩት የዚህ የግራውንዱ ማለት ነው እዚች ጋር እቺ ግራውንዷ ገመዳለች። እዚች ጋር እንፈታትና እሷን እናወጣለን። እዚ ጋር ይህንን በእንደዚህ መሰረት ከተፈታ በኋላ በቀጥታ እዚች ጋር የምታዩት ገመድ አለ እቺኛ ቢጫ ምትመስሎ ዚ ጋ አረንጓዴ ከለር ያላት እቺ እቺኛ ለ መጀመሪያ የምናረሰው እዚ ጋ ቀጥታ ይንን ከፈለግን መቁረጥ እንችላለን። በእንደዚህ መሰረት አድርገን ከዛ የሚወጣ እዚ ጋም የተወሰነ በእንደዚህ መሰረት ይሄኛው እንደዚህ ካላቀቅነው በኋላ በመቀጠል እዚች ጋ ያለችዋን ገመድ እዚ ጋ የምታዩትን ጥቁርና ቀዩን ገመድ እናላቀቀዋለን ማለት ነው። አጥታ እዚ ጋ ያለውን አይስ ብለን እናነሰዋለን። እሺ፣ ከዛ በእንደዚህ መሰረት የዚህንም እናወጣለን። ከዛ በኋላ ይሄኛው እዚህ ጋ መቅረት አለበት። ይሄ እዛው ላይ የሚቀር ነው። ይሄኛው ይሄ እዚሁ ላይ የሚቀር ነው። እነዚህን ይሄ እዚሁ ላይ ይቀራል። ይሄ እዚህ ጋር ይወጣል። ከዛ እዚች ጋር ሁለት ገመዶች አሉ፣ ነጫጭ ገመዶች እዚህ ጋር መታዩት፣ ይኸው እነዚህ ሁለት ነጫጭ ገመዶች አሉ። የዚህንም ልክ እንደቀደሙ እናነሰዋለን። ጫን በላናት ቀስ እያልን ተቀይሮ የማያውቅም በእርግጥ የመጀመሪያው ስለሆነ ለዛ ነው። ስለዚህ ቃ ሲያን ገመዱን ለመውጣት እንሞክራለን። እሺ፣ በእንደዚህ መሰረት እንግዲህ የዚህኛ ነው ካወጣን በኋላ ቀጣይ ምንድን ነው ማድረግ የሚጠበቅብን ገመዶችን ወደዚህ መሳብ ነው የሚጠበቅብን። እሺ፣ እንግዲህ በእንደዚህ መሰረት አምስቱንም ገመዶች አውጥተናቸዋል ልክ እዚህ ጋር እንደምታዩት አምስት ገመዶች አሉ እዚህ ጋር ቀይና ጥቁሮች፣ እዚህ ጋር ሁለት ነጫጭ ተመሳይ ገመዶች አሉ። ቅድም ከዛ ጋር ያነሳዋቸው ማለት ነው። ከዛ ውጭ ደግሞ እዚህ ጋር ግራውንድ ግራውንዱ እዚህ ጋር አለ እንደምትመለከቱት ማለት ነው። በእነዚህ መሰረት አምስቱን ገመዶች አውጥተናል። ገመሩን አውጥተን ከጨረስን በኋላ መቀየር የምንፈልገውን አዲሱን እጀታ እናመጣና ቼክ እናደርጋለን በመጀመሪያ ደረጃ ሳንገጠም ነው ቼክ የምናደርገው። ሳንገጠም እንፈትሸው እና እንደሚሰራ ቼክ ካደረግን በኋላ እንገጥማለን ማለት ነው። መጀመሪያ ግን እዚሁ ውጪ ላይ ቼክ እናደርገዋለን። ካልሰራም ለመመለስ ያክል ማለትም ነው። ምክንያቱም አንዳንድ ጊዜ ሞባይል ስፔሮች እንደምታውቁት አንዳንድ ችግር ያለባቸው ወይ ከሱቅ የምንገዛቸው ላይሰሩ የሚችሉም እንደሚኖሩ ስለምታውቁም ይህን ልክ እንደዛው እዚሁ ባለበት ሳንገጠም ውጭ ላይ ገመሮቹን ብቻ ወደየቦታቸው በመቅጠም ቼክ ማድረግ እንችላለን ማለት ነው። አምስት ገመዶቹን ያው ቅድም ልክ እንዳነሳናቸው ሁለቱ ቀይና ጥቁሮቹ አሉ፣ ፖዘቲቭ ኔጌቲቭ፣ እሱም ባነሳነበት ቦታ ወደ ቦታው እንገጥማለን። ሁለት ጫጮቹ ገመዶቹንም እንደዛው ወደየ ቦታቸው እናደርጋለን ማለት ነው። ከዛ በመቀጠል የግራውንዱንም እሱንም እንገጥምና ከዛ በኋላ ቼክ እናደርገዋለን። እንደሚሰራ ከፈተሽን በኋላ ነው ሙሉ ለሙሉ እጅታውን የምንገጥመው ማለት ነው። ለዚህ ቻናል አዲስ ሆናችሁ ልጆች ቻናሉ ሰብስክራይብ በማድረግ ቤተሰብ መሆን ይችላላችሁ። ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጦልኝ ቪዲዮታችሁ ከወደዳችሁ ደግሞ ላይክ፣ ሼር ማድረጋችሁን አትርሱም። እዚህ ጋር እንግዲህ ውጭ ላይ አድርጌ እዚህ ጋር እንደምታዩት እያንዳንዱን ገመዶች ወደ የቦታቸው ነው የምንገጥማቸው መጀመሪያ ኮኔክተሮች አሉት ቀድም ስናወጣ የነበሩ ኮኔክተሮችን አይታችሁ ከነበረ እዚህ ገመዶች የሚገቡበት ኮኔክተሮች ማለት ነው እዚህ ጋር እንደምንመለከትም እዚህ ኮኔክተሮች ውስጥ ነው የምንገጥማቸው ወይ ደግሞ እዚህ ኮኔክተሮች ውስጥ ነው ያጮቹ ሁለቱ ያጮቹ ፖላሪቲ የለውም አቅጣጫ የላቸውም ብናቀያየረው ችግር የለውም ማለት ነው ጥቁርና ቀዩ ግን አላቸው። ስለዚህ እዛ ጋር ስታነሱት ጥቁሩ ቤት በኩል ያለው ከላይ ነው ከታችን የሚለው እዛ ጋር መጀመሪያ አዩት። ወይ ደግሞ ካፓስተር አለች በእርግጥ እዛች ጋ ከጎናለች። ስለዚህ ጥቁሩ ከላይ ነው የምትሆነው እዛች ጋ የካፓስተሯ ከላይ ኔጌቲቭ ፓርት ስለሆነ ያችንም እንደምልክት መጠቀም ትችላላችሁ። አሊያም ደግሞ ቀድሚያ ስታነሱ አይታችሁ ማንሳት ይጠበቅባቸዋል ማለት ነው። ስለዚህ እዚ ጋ እንደምትመለከቱት ቀዩንም ጥቁሩንም ገምር ወደ የገቦታቸው ሰክቻቸዋለሁ። ስለዛ ጥቁሩ ገምር ከላይ ማለበት እንዳልኳቸው ልክ ዚጋ እንደምንመለከተው ስለዚህ ፖላሪቲ ይጠብቃል ማለት ነው። ይሄኛው ላይ ነጩ ግን ምንም ፖላሪቲ አይፈለግም። ዝም ብለን ሁለቱን ገመዶች እንሰካና ቀጥታ ወደ ቦታው ነው የምንገጥመው። ከዛ በኋላ ግራውንድ ይቀረናል፣ ቢጫው ገመድ ማለት ነው። እሱን ግራውንዱን ደግሞ እሱንም እናስረዋለን። ከዛ በመቀጠል ብሎሩን እዚሁ ባለበት ንፋሱን ሳንገጥምለትም ቢሆን ለአንድ ለሰላሳ ሰከንድ ያክል ስለሆነ ቼክ የምናደርገው ወዲሁ ሙቀት ብቻ እንደሚያወጣ ቼክ አደረገን እናቋርጠውና በስነስርዓት እንገጥማለን ማለት ነው። ስለዚህ አሁን እዚጋ ግራውንዱ ነው የምናስረው። ያው እዚህ ጋር እንግዲህ ግራውንዱን ከብሎሩ የፓወር ሰፕላይ የሚቀበልበት 220 ቮልት ካለው ጋር ከኋላ ካለው ከሱ ግራውንድ ጋር ነው አንድ ላይ እያስርጉት ያሉት ማለት ነው። ስለዚህ ከእሱ ጋር አንድ ላይ እናስረዋለን። ከዛ ሶኬት እንሰካና ብሎሩ እንግዲህ ሙቀት እያወጣ መሆኑን ቼክፕ እናረጋለን ማለት ነው። ያው እዚህ ጋር አዲስ ብሎር ስለሆነ ቼክ እናደረገው፣ ምናልባትም ውስጡ ላይ ሽቦ ሊረክፍብንም ስለሚችል ወይ ደግሞ ብርጭቆም ሊረክፍ ስለሚችል ለዛም በሚለው ነው ቼክ ማድረግ ያስፈለገበት ምክንያት ምክንያቱም ከብዛት እነዚህ ቆች ሲገዙ ጥንቃቄ ላይኖር ስለሚችል እና ምናልባት የተበላሸ ሊኖርበት ስለሚችል ለዚህ ነው ቼክ ማድረግ የሚያስፈልገው መጀመሪያ ላይ። ስለዚህ እዚህ ጋር ሶኬቱ ሰክተን እንግዲህ እናበረዋለን። ቁጥሩ መቁጠር እንግዲህ ከጀመረ ይሰራል ማለት ነው። ይኸው እዚህ ጋር እየቆጠረልን ያለው። ስለዚህ ይሄው ሙቀት እያወጣ ነው። እዚ ጋ እንደምትመለከቱት ሙቀት አለው። ስለዚህ ከዚህ በላይ ሙቀት አንችልም፣ ምክንያቱም ንፋስ ስለሌለው ሙቀት ብቻውን ሲሆን ሽቦ ይግልና ይበጥስብናል። ስለዚህ ብዙ ጊዜ በነገራችን ላይ እጅታም እንዲቃጠልባቸው የሚያደርገው ምክንያቱም ይሄ ሙቀት ብቻውን መስጠት ነው። ይሄ አንዱ ትልቁ ችግር። ወይ ደግሞ ሙቀቱን በጣም አብዝተን እንሰጠና ነፋሱን በጣም አብዝተን ደግሞ እንቀንሰዋለን። የዛን ሰዓት ላይ እዛ ውስጥ ያለው ሬዚስተንሱ ወይ ደግሞ እዛ ውስጥ የተጠቀልለው ሬዚስተር ሽቦዋ ከአቅሟ በላይ ትግልና ኮይሏ ማለት በጥሳለች ኦፕን ታረጋለች። ይዘ ሳለም እጀታው መጋል ያቆማል ማለት ነው። ብዙ ጊዜ በዚህ ምክንያት ይባላሻል። ሁለተኛ ደግሞ በእድሜ ቆይታ ብዛት ብዙ ጊዜ የተገለገልንበት ከሆነ ከእድሜ ቆይታው አንጻርም ፌል ሊያደርግብን ይችላል። ስለዚህ ይህም ሌላኛው ችግር ነው ማለትም፣ እንደምንመለከተው እንግዲህ አሁን ቼክ አድርጌ እንደሚሰራ አረጋግጠናል። አሁን ቀጥታ ኮኔክተሮችን እናወጣቸዋለን፣ ምክንያቱም መልሰን በዛ በኩል ለማስገባት ስለማይመች ሁሉንም የሰካንበትን ቦታ በእንደዚህ መሰረት ቀስያን እንነቅላችኋለን ማለት ነው። ቀስያን ጫን ያላችሁ መንቀል ይችላላችሁ። ስለዚህ እያንዳንዱ ኮኔክተሮች ከገመዱ ላይ ካወጣን በኋላ መልሰን የዛኛው የመጀመሪያውን የአሮጌውን ብሎወር እጄታ ስላላነሳን እሱኛውን ማንሳት ይጠበቅባችኋል። እንዳትረሱም እዚህ ጋ የነበረውን የአሮጌውን እጄታ ስላልተነሳ የእሱንም እናነሷለን። መጀመሪያ ለማድረግ ካውያ ያስፈልገናል። በካውያ የተጣበቀበትን ቦታ ሙቀት እየሰጠን እሱን ማለቀቅ የሚጠበቅብን ማለት ነው። በመጀመሪያ ደረጃ ግን እነዚህኞቹን ገመዶች ከዚህ ከኮኔክተሩ ላይ እናንሳቸውና እዚህ ጋ እንደምታዩት እንግዲህ ቀስ እያልኩ እየሰራው ያሳዩቸዋል። ምክንያቱም ያው በደንብ አድርጋችሁ እንድትረዱ ስለፈለግኩ ሙሉ ለሙሉ እንድታዩትም ስለፈለግኩ ጭምር ምንም ነገር እዚህ ጋ ሳልዘል ለማሳየት የፈለግኩ ከዛ አንጻርም። ስለዚህ ያው ይህን ቪዲዮ ያየችሁን አንተም እርግጠኛ ነኝ የራሳችሁ ብሎሮችን በቀላል ማስተካከል ትችላላችሁም። ምናልባት እንግዲህ እናንተ ብሎር ከዚህ ውጭ ሌላ አይነት ችግር ካጋጠመው ኮሜንት አርጉልኝና መመለስ የምችላችሁን እንግዲህ፣ በቪዲዮ መልክ መሰራት ካለበትም በቪዲዮ መልክ ሰርቼ እያስቀምጥላችኋለሁኝ። ስለዚህ እዚህ ጋር ምልክት እንደምታዩት የፈለፊቶቹ ሁለቱ ብሎኖች አሉ። እነዛ ሁለቱ ብሎኖች መፍታት ይጠበቅብናል። ሁለቱም ብሎኖች እንፈታቸዋል ምክንያቱም እዛች ጋር ከውስጥ በኩል ያለችዋን ቱቦዋን በደንብ አድርገ ለማንቀሳቀስ እንድትመቸን ይሄ ፍለፊት ሁለት ብሎኖች ቢፈታ በጣም አሪፍ ነው ስለዚህ በደንብ አድርገ ማንቀሳቀስ እንችላለን ዛን ሰዓት ላይ ማለት ነው በደንብ ይሽከረከራል እዚጋ እዚህ ጋር መተቱ የውስጠኛዋች ቱቦዋ በደንብ መሽከረከር ይችላለች ማለት ነው ስለዚህ ይሄ የሚሽከረከርልን ከሆነ እያሽከረከር ምን እናደርጋለን እዚህ ጋ ያለውን ማስትሹን በካውያ እናሞቀዋለን ማለት ነው ይሄ እዚህ ጋ የተጣበቀ ማስትሽ ማለት ነው ቅድም ያልኳቸው ግሉ ያስፈልገን ያልኳቸው ለዚህ ቦታ ነው እና ስለዚህ እችኛ የመጀመሪያው የፋብሪካ ጠብቀን ጉሉ በካውያ እያሞቀን እናወጣለን። ጎትተን እናወጠዋለን ማለት ነው። ከዛ ሙሉ ለሙሉ ጎትተን እናወጠዋለን። በእንደዚህ መሰረት እንግዲህ እዚህ ጋር እንደምትመለከቱት በካውያ እናሞቀዋለን። ሙሉ ለሙሉ እያዞረን እናቀልጠዋለን። ከዛ በኋላ ሙሉ ለሙሉ ስንሰበው ይወጣልና ማለት ነው። እዚህ ጋር እንደምናየው በእንደዚህ መሰረት ጥንቃቄ ያደረገ ሌሎች ነገሮች እንዲያቃጥልባችሁ ካወያው ቀስ እያላችሁ። ከዛ በኋላ በእንደዚህ መሰረት እናሞቀውና በደንብ አርገን በእጃችን እንስበዋለን ማለት ነው። በደንብ አርጋችሁ እዚህ ጋር አንድ ይመሳብ አለባችሁ። ሳይቀሰቀስ ወይ ደግሞ ሳይበርድ በደንብ አርገን በሀይል ነው የምንስበው። ሙሉ ለሙሉ ገመዱ እንዲወጣለን ማለት ነው። ያው ዝክ እዚህ ጋር እንደምትመለከቱት በእንደዚህ መሰረት እንግዲህ የመጀመሪያውን እጀታ አውጥተናል ማለት ነው። ከዛ በኋላ እንደምናደርገው ቱቦዋን ብቻ እናመጣትና እቺ ቱቦዋን የተወሰነ እንዳትደፈን ብቻ አፏን የተወሰነ ሰፋ ሰፋ እናረጋታለን። ምክንያቱም የቀደሞቹን አዱ የአዲሱን ብሎወር ወይደግሞ አዲሱን እጄታ ገምሮች እዚ ውስጥ ስለምናስገባ በደንብ እንዲገባላችሁ እዚ ጋ ለ ማስትሹ የመጀመሪያው እንዳይደፍንባችሁ በእንደዚህ መሰረት ከፈት እናረገው እና ከዛ በመቀጠል አዲሱን እጄታ ገምር እያ አንዳንዱን በዚ ውስጥ ማሾለክ እንጀምራለን ማለት ነው። እንግዲህ እዚህ ጋር እንደምንመለከተው አምስቱን ገመሪዎች መጀመሪያ በቀራር ውስጥ ነው የምናስገባቸው። ቀድሚያ እዚህ ጋር እያንዳንዱ ገመሮች በእንደዚህ መሰረት እዚህ ውስጥ እናሾልክና እናስገባለን። ከዛ በመቀጠል የቅድማያቸው ትትቦ ውስጥ በእንደዚህ መሰረት እናስገባለን ማለት፣ ቀስ እያልን አንድ በአንድ እዚህች ውስጥ እናስገባለን ማለት ነው። መጀመሪያ ወፈር ወፈር ያሉትን ቀድመህ ብታስገቡ የተሻለ ነው። ቀጠን ያሉት ለመግባት ብዙም አይቸግሩም ማለት ነው። ስለዚህ ወፈር ያለውን መጀመሪያ ብቻውንም አስገቡት ቀድሚያ ቦታ እንዳይዘባችሁ ለማለት ነው። ስለዚህ እነሱ እነሱ ቀድመ ከገቡ በኋላ ቀያጭሮቹ ኔጋቲቭና ፖዘቲቭ ቀጠን ቀጠን ያለች ገመድ ስለሆነች እሷ ለመግባት ብዙም አትቸግረም ማለት ነው። ስለዚህ መጀመሪያ እነዚህ እንግዲህ ሶስቱን ካስገባናቸው በኋላ እነዚህ ቀሪዎቹን ገመዶች እናስገባቸዋለን። ቀጠን ቀጠን ያሉት ገመዶች ለመግባት ብዙም አይከብዱም፣ ብዙም አንቸገርም። በእንደዚህ መሰረት አምስቱም ገመድ እናስገባቸዋለን ማለት ነው። ከዛ በመቀጠል አምስቱም ገመድ አስገብታ ስንጨርስ ቱቦን ውስጥ ላይ እናስገባዋለን ማለት ነው። በእንደዚህ ልክ እዚጋ እንደምትመለከቱት በደንብ አርጋችሁ እየገፋችሁት፣ በእንደዚህ መሰረት ወደ ውስጥ በደንብ አርጎ እንዲገባ እናደርገዋለን ማለት ነው። በደንብ አርጎ እንዲገባ በእጃችን እንደዚህ እያደረግን ማስገባት እንችላለን። ምንም ችግርም፣ ፕላስቲክ ነገር ስለሆነ ይታዘዛል። ምንም የሚከብድ ነገር የለም። ጎማ ነገር ስለሆነ በቀላሉ እዚጋ እንደምታዩት ይገባል ማለት ነው። ይህንን አርገን እንግዲህ ከጨረሰን በኋላ ቀጣይ የምናደርገው ምንድን ነው? እዚህ ጋር ያለውን አምስቱን ገመሮች ቦታ መድፈን ይጠበቅብናል ማለት ነው። እዚጋ የምታዩትን ቦታ በእንደዚህ መሰረት በግሉ እንደፍነዋል። ምክንያቱም ንፋሱን እዚች ትቦዋ ላይ ስለምንሰካ ንፋሱ ወደዚህ እንዳይሄድባችሁ ወይ ደግሞ ንፋሱ እንዳይሰርቅባችሁ እዚህ ቦታ ያለውን በደንብ አድርገ መድፈን አለብን። በተለይ እዚጋ በደንብ አድርጋችሁ ካልደፈናችሁት የተወሰነ ክፍተት ካለው ንፋሱ እንደመጀመሪያው በበቂ ሁኔታ ወደ ውጭ ሊያወጣላችሁ ይችላል። ስለዚህ ማለት ብሎወራችሁ መጀመሪያ ከሚያወጣው የንፋስ መጠን በጣም ያነሰ ሊሆን ይችላል ማለት ለምሳሌ ብዙ ጊዜ ከዚህ ፊት ላይ የምትጠቀሙት ንፋስ ወይ ሁለት ነጥብ አምስት ወይ ደግሞ ሶስት ላይም ሊሆን ይችላል እንበል። አሁን ግን ንፋሱ በደንብ እዚህ ጋር ወደ ውጭ የማይወጣ ከሆነ ግን ንፋሱን ጨመር ልታደርጉት ግድ ይላቸዋል ማለት ነው። ስለዚህ እዚህ ጋር ማድረግ ያለብን ነገር ምንድን ነው? በደንብ አድርገን ዙሪያው ማለት ነው በአንድ በኩል ብቻ ሳይሆን እያሽከረከርን ከታችም ከላይም እያደረግን በእንደዚህ መሰረት እናቀልጥበታለን ከዛ በኋላ በደንብ አርገን እንደፍነዋለን። በደንብ መድፈናችንን ቀዝቀዝ ሲል ወይ እስኪበርድ እንጠብቀዋለን። ቀዝቀዝ ሲል ነው በደንብ አርጎ ጥብቅ አርጎ ማያዝ የሚችልም። ከዛ በመቀጠል ሙሉ ለሙሉ መድፈናችን ለማረጋገጥ ከቀዘቀዘ በኋላ ቼክ አፕ እናደርጓለን ከፈለግን እዚሁ ጋር ባለበት የኮምፕሬሰሯን ትቦዋን እንሰካውና ከዛ በኋላ ድጋሚ እናበራና በእጃችን ቼክ እናደርጋለን ማለት ነው። ንፋስ አለ የለም የሚለውን ነገር ቼክ ማድረግ እንችላለን ማለት ነው። ስለዚህ እዚጋ እንደምትመለከቱት በደንብ አድርጌ አጣብቂዋለሁኝ። በደንብ አድርገው ተጣብቋል። ከዛ በኋላ እያንዳንዱ ገመዶች ወደ የቦታቸው እየገጠምኩኝ ያለውት ልክ እዚጋ እንደምታዩት ቅድም ልክ እንደሰካ ናቸው ወደ እየቦታቸው እየገጠምን ያለ ነው። ቀይና ጥቁሩ ነው ወደ የቦታው በቃም እየጀመርኩ ነው። ስለዚህ በደንብ አድርገን ዛች ጋር ማጣበቁን እንዳዘነጉ። ምክንያቱም ንፋስ ወደ ውጭ ከወጣ በደንብ አድርጎ ኮምፕረሰሩ ላይ ደግሞ እጀታው ላይ ንፋስ በደንብ አይሰጣችሁ ማለት ነው። ስለዚህ ያ ከተፈለገ እዚች ጋር በደንብ አድርገን ማጣበቅ ግድ ይላል ማለት ነው። በእንደዚህ መሰረት እንግዲህ ወደ የቦታቸው ገጣጠም የሚጨርሻለው አሁን የሚጠበቅብን ቼክ ማድረግ ነው። እንደ የሚሰራ ቼክ ማድረግ እንችላለን። ወይም ደግሞ እዚች ያለችን ሁለቷን ብሎኖች እናስራቸዋለን ማለት ነው። የፊትለፊቶቹ ቅድም የፈታናቸው ሁለቱ ብሎኖች አሉ። እነሱ ሁለቱ ብሎኖች በስነስርዓት እናስራቸዋለን። ምንም የሚከብድ ነገር የለም። እርግጠኛ ነኝ ምንም ምንም የሚከብድ ነገር የዛናክል የለውም ማለት ነው ስለዚህ ያው በእንደዚህ መሰረት ቼክ ስናደርግ እስቲል ቁጥሩ ራሱ ፈጠን ይላል። ቀደም ላይ ቀስ እያለ ነበር፣ ምክንያቱም ነፋስ ስላልሰጠ ነው። ነፋሱ ያዝ ስላለ ቁጥሩ በደንብ እየቆጠረልናል። ነበር መጀመሪያ ላይ ማለት ነው፣ ቁጥሩ ቀስ እያለ አሁን፣ ነፋሱ ልክ ኮምፕሬሰሩ ስንሰካበታታችሁ ከነበረ ቁጥሩ በጣም እየሄደ ነው ያለው ቁጥሩ በአሪፍ ሁኔታ እየቆጠረልን ያለው መስራቱን እዚጋ በደንብ አድርገን አረጋግጠናል። ስለዚህ ለዛሬ ያዝኩላችሁ ቪዲዮ እንግዲህ የብሎወር እጄታ እንዴት አድርገን በቀላሉ መቀየር እንደምንችል እንግዲህ በዚህ ቪዲዮ አሳይቻችዋለሁ። እርግጠኛ ነኝ ከዚህ ቪዲዮ ብዙ ትምህርት እንደምታገኘው አልጠራጠርም። በቀጣይ እንግዲህ በሌሎች ስራዎች እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።